ለውበትም ለምግብነትም የሚውሉ የተለያዩ ተክሎች እዚህ ግቢ ይታዩኛል። ሙዝ ራሷን ለምሳሌ የወፎች እንዳይበሉት ሸፈነ እንደዚህ አፍርቷል። አዲስ አበባ ውስጥ ሙዝ ሲፈራ ያቻላ እነዚህ አሮጌ እቃዎች በሙሉ ስራ ላይ ይውላል። እዚህ ግቢ ቆሻሻ ነው ተብሎ የሚጣል የሚወገድ ነገር የለም፣ ነውር ነው። ይህንን ወደ ሌሎችም ጭምር በማስፋት ከመሸመጥቻለሁ። እንደዚህ አይነት የሚያምር ገጽታ ሙሉ ብትዘዋወሪ ተለውጠዋል። ሰው አፍንጫውን ይዞ የሚያልፍባቸው አካባቢዎች ናቸው፣ ንጹሕ ውብ እየሆኑ ያሉ። እጅን በአፍ ላይ የሚያስጭኑ የሚገራርሙ ሰፈሮች ተፈጥረዋል። ካሳንቺስ ጉሬደር ልማት ውሃዎቻችን ወንዞች፣ ለአዲስ አበባ ደግሞ ውበትና ድምቀት ከተማችን እንደዛ እየበቀለች ነው። ጽዳትን ባህል ያደረገ ማህበረሰብ ለመፍጠር በሚደረገው እንቅስቃሴ ህብረተሰቡ የራሱን የበኩሉን አስተዋጽኦ ይዛችሁና የተከበራችሁ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ጽዱ አዲስ የተሰኘው ሳምንታዊ ፕሮግራማችን ተጀመረ። በዚህ ፕሮግራማችን በተለይም በከተማችን የሚከወኑ የጽዳት ስራዎችን በየሳምንቱ ሮብ ምሽት ሁለት ሰዓት ወደ እናንተ እናደርሳለን። በዛሬው ፕሮግራማችን ደግሞ በተለይም በአዲስ ከተማ ክፍለ ከተማ ተገኝተን በጽዳት አምባሳደርነት እየተሳተፉ ማህበረሰቡን እያነቃቁ በዚህም ደግሞ ህብረተሰቡ ክፍለ ከተማ በጽዳት የተሻለ እንዲሆን የሰራቸውን ስራዎች አጠቃላይ እዛ ሄደን የምናገኛቸው መረጃዎች የክፍለ ከተማውን የጽዳት ሁኔታን እያነሳ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ይህም ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በጋራ በመሆን እናዘጋጀዋለን። ቆይታችሁን ከእኛ ጋር ካደረጋችሁ በርካታ የሆኑ ሀሳቦችንና መረጃዎችን ወደ እናንተ እናደርሳለን። አብራችሁ ኑ። ናስትልኝ ደህና ናላለናላም ናችሁ ጤንነት በጣም ደናናላለ እንኳን ደህና መጣሽ። እንኳን ደህና ቆይ እ ለተመልካቾች የራስዎትን አስተዋውቁል። ሀጂ ሸምሶ አባስ እባላለሁ። የደረቅ ቆሻሻ ኤጀንሲ አምባሳደር ነኝ። ሀጂ እንግዲህ ጽዳት ከራስ ነው የሚጀምረው። በዛም መነሻ በማድረግ በግቢያችሁ በርካታ ነዋሪዎች አሉ፣ ግን በርካታ ነዋሪዎች ያሉበት አይመስልም። ንጹህ ነው፣ ጽዱ ነው። የአረንጓዴ ልማት ስራዎችም ይታዩኛል። በጣም ግቢን ደግሞ በጣም ጥሩ ሰው ነው ያለው። እኛ ደግሞ በሳምንት በሳምንት ሳምንት ስብሰባ እናካሄዳለን ግቢ ውስጥ እንዲያውም እዚህ ቡና እያፈላን እንወያያለን። ከጽዳቱ ጋር ያለው ሁኔታ አጠቃላይ ምን ይመስላል? አጠቃላይ ጽዳቱ ሁኔታ ቅድም ምንትንሽ አንሳ ይቼልሻለሁ። አዲስ ከተማ በከፊል መጥቼ ጉንፋን ይዞኛል በሽታ ይዞኛል ሳይል የወጣ ማንም ሰው የለም፣ አልነበረም። በዛን ጊዜ መርካቶ በሙሉ ከንፈሩ ሸፍኖ አንገባም እያለ ነበር፣ መኪናም አይሄድም ነበር። ዛሬ አዲስ ከተማ ከታች እስከ ዳር ያምራል። እንዲያውም ገብተሽም ልውጣ አት ፊት ለፊት የሚታየኝ ደግሞ በዚህ ስራ ላይ ባደረጉት ተሳትፎ እንግዲህ የተለያየ እውቅና አግኝቷል። ብዙ ነው ቁጥር ያለው ለማለት አልችልም። አዲስ አበባ ላይ እንደኖረ ሰው አዲስ አበባ ትናንትናና አዲስ አበባን ዛሬ እንዴት ያውታል? ከተማው እኮ ዛሬ ተለውጠዋል። ሳውዲ ብዙ ጊዜ በሀጅ ሰዓት ሄድ ነበረ ሲሄድ ሄጄ ስመጣ ከተማችን ፎቅ ማን ነበረ? አዲስ አበባ ስገባ አለቀስኩ። ዛሬ ያ ያለቀስኩበት ቦታ ለምን እዛን ጊዜ ያለቀስኩ ለሰው ደረስከልኝ ነው የምለው። እንግዲህ ለአዲስ አበባ ደግሞ ውበትና ድምቀት የበለጠ ጉልህ ድርሻ ያለው የኮሪደር ልማቱ ነው በተለይ አሁን ኮሪደር ልማት የለማባቸው አካባቢዎች እርስዎ ቅድም እንዳነሱልኝ አዲስ አበባ ነው ወይ የሚያስብሉ እጅን ባፍ ላይ የሚያስጭኑ የሚገራርሙ ሰፈሮች ተፈጥረዋል። እንደ ኮሪደር ልማቱ በአጠቃላይ እንደዚህ አይነት ስራዎች ለአዲስ አበባ እድገት ምን አይነት አስተዋጽኦ አላቸው? ዛሬ ካሳንችስ ያለች ካሳንችስ እኮ በቀን ቀን ለመናፈሻ ብለን እንሄን ነበረ። ዛሬ በጉሬ ቤር ካሳንችስ ገብተን በዚህ ቅያስ በዚህ ቅያስ ገብቼ መውጣት እችላለሁ? አልችልም መኪና ይዘን ብንሄድ እኮ ምን አይነት ጭንቅላት ያለው ሰው ነው ሹፌር ሆኖ ነቶ የሚሄደው። ዛሬ ቁ ተለውጠናል። በርካታ ወረዳዎች ላይ በርካታ ብሎኮች ላይ ንጹሕ ውብ ብሎኮችን እየፈጠርን እንገኛለን። በተለይ ደግሞ እነዚህ ንጹሕ እና ውብ የሆኑ ብሎኮች ከአምባሳደራችንም ጋር ከነዋሪዎችም ጋር ከከፍተኛ አመራሮችም ጭምር በንቅናቄው እየጋበዝን በተለይ ደግሞ የግንዛቤ ስራዎች ላይ በሰፊው እየሰራን እንገኛለን። እንደ ክፍለ ከተማችን በ12 ወረዳዎች አሉት። በ12 ወረዳዎች በርካታ የግንዛቤ ስራዎች እና የንቅናቄ ስራዎች እየተሰሩ ይገኛሉ። በእነዚህ የግንዛቤ ስራዎች ከፍተኛ አመራሮችን በመጋበዝ ታዋቂ ሰዎችን በመጋበዝ አርቲስቶችን በመጋበዝ እና የጽዳት አምባሳደሮችም ጭምር በመጋበዝ እና መላው የአካባቢው ነዋሪዎች የወጡ በተለይ ቅዳሜ ቅዳሜ ጽዳት ባህል እንዲሆኑ እያደገ የመጣውን ወደ ሁሉም ብሎኮች ወደ ሁሉም አካባቢዎች እንዲሰፋ በማድረግ እነዚህ በሞዴልነት የተለዩ ብሎኮች ማሳያ ናቸው ማለት ነው። ሞዴል ብሎኮች አሁን በጣም ቁጥራቸው ሰፋ እያለ የመጣበት ሁኔታ ነው። ጽዳት እንዲያድግ የከተማዋ ጽዳት እንዲለወጥ የምንሰራቸው የግንዛቤ፣ የቅስቀሳ፣ የስልጠና ወዘተ ስራዎች አሉ። ስለዚህ ማህበረሰቡን ስናነቃንቅ ማህበረሰቡ ላይ ግንዛቤ ስንፈጥር የምንጠቀማቸው የተለያዩ መንገዶች ይኖራሉ። እንግዲህ ከዛ ውስጥ በዋነኝነት የምንጠቀመው እነዚህ ለህዝቡ ፊገር የሆኑ በአርቱ ላይ ያሉ ታዋቂ የሆኑ ሰዎች ስፖርትም ላይ ያሉ ሊሆኑ ይችላሉ። ኪነ ጥበቡ ላይ ያሉ ሊሆኑ ይችላሉ። በሌላ መስክ የተሰማሩ በጣም ፊገር የሆኑ በዙሪያቸው ብዙ ህብረተሰብ ሊያሳትፉ የሚችሉ ሊያሰባስቡ የሚችሉ ተሰሚነት ያላቸውን የህብረተሰብ ክፍሎች ለይተን ነው እንግዲህ ከተወሰኑ ዓመታት በፊት በአምባሳደርነት እውቅና ሰጥተን የራሳቸው መታወቂያም ጭምር ተሰጥቷቸው ህብረተሰቡ እንዲያውቃቸው እነማን እንደሆኑ ተደርጎ ከእነሱ ጋር ስራ መስራት ከጀመር ሰንበት በት ብለናል። ከፍተኛ የሆነ አሻራ አላቸው እነዚህ አምባሳደሮች። በእያንዳንዱ በምናደርጋቸው እዚህ ከተማ ላይ የጽዳት ንቅናቄዎች እነዚህ አምባሳደሮች የማይሳተፉባቸው የጽዳት ንቅናቄዎች የሉም። ስለዚህ ይህም በመሆኑ እነሱን እያየ ልክ አመራሩን እያየ ህብረተሰቡ በጽዳቱ እንደሚሳተፈው ሁሉ እነዚህን የጽዳት አምባሳደሮች በሚያደርጓቸው እያንዳንዱ ግንዛቤዎች፣ ቅስቀሳዎች ህብረተሰቡ እነሱን እያየ በጽዳቱ ላይ በቀጥተኛ ተሳታፊ እንዲሆን ከማድረግ አንጻር ያላቸው ሚና በጣም ከፍተኛ ነው። ሳይሰለቹ ደከመን ሰለቸን ሳይሉ እያንዳንዷ ብሎክን ማዕከል አድርገን በምንሰራቸው የጽዳት ንቅናቄዎች፣ ተቋማትና ትምህርት ቤቶችን ማዕከል አድርገን በምንሰራቸው የጽዳት ንቅናቄዎች አምባሳደሮቻችን በቀጥታ ራሳቸው በመሳተፍም ማህበረሰቡን በመቀስቀስና በማሳተፍ ያላቸው ሚና በጣም ከፍተኛ ነው። አሁን የምንገኝበት ቦታ ጠሮ ይባላል። በመልሶ በመጠቀም ሀይላንድ ውሃዎች ሁሉ ሰርቶ ራሱ አጊጦ በጣም ከፍተኛ ለከተማችን ውበት የሚሰራ አንድ ወጣት አለ። እዚህ ግቢ ገብተን እሱን ደግሞ ያለበት ሁኔታ እናየዋለን። እንዴት ዋላችሁ? እንደምናላችሁ። ደናናችሁ? እንዴት አላችሁ? እንደግባ ይፈቀዳል? እናመሰግናለን። ይህ እንግዲህ ጠሩ አካባቢ ቢሮ የነበረበትና የአካባቢው ይዘት ሌላ ነበረ። ይህ ወጣት ብርሃኑ ደግሞ የመለሶ የመጠቀም ከሃይላንድ ቆሻሻው በመለየት ለይቶ ደግሞ ሁሉም መልሶ በመጠቀም ትልቅ ስራ የተሰራና በግቢውም ደግሞ አረንጓዴ አበባ ልማት ተክሎ በጣም ውብ የሰራ ተሱ ጋራ ደግሞ አንዴ በተዋቃችሁ ሀሳብ ቢሰጥሽ፣ እንታወቅ። ብራኑ ብራኑ አሸናፊ። ቆሻሻ በሶስት አይነት እንለያለን። በላስቲክ ሃይላንድ ምናምን እያደረግን ለይተን እንትን የሚለው ኮምፖስቱን ደግሞ ለብቻ አድርገን ያው ቤታችን ብዙ ፍራፍሬ አለ ወይ እንትን አለ አፕል አለ ሙዝ ራሱ እዚህ አዲስ አበባ ውስጥ እኔ ሲፈራ አይቼ አላውቅም ግን ያው በኮምፖስቱ ይመስለኝ አቮካዶ ማፍርቷል ብዙ በቃ አታክልት የሌለ የለም እዚህ ያው ወይን ራሱ አለ ቤታችን ውስጥ ብዙ ነገር በዚህ በኮምፖስቱ ያው ቆሻሻውን ማዳበሪያ እየሰራው በዛ ነው እንትን ያልኩት ጽዳት በተመለከተ ደግሞ በቅዳሜም እየወጣን አካባቢያችንን እናጸዳለን የቆሻሻ ምትኖች በጣም ጥሩ ናቸው። በሳምንት ሁለቴ ይመጣሉ፣ ማክሰኞና አርብ ይመጣሉ። በስርዓት ያጸዱልናል። እኛ ደግሞ ቅዳሜ መጥተው ወጥተን ግቢያችንን፣ እዚህ ሰፈራችንን ጸዳ ጸዳ እናረጋለን እና ያለው ነገር በጣም በወረዳችንም በሰፈራችንም በጣም ደስ የሚል ነገር ነው። በጽዳት በኩል የሻልነውን እያረገ ነው፣ ሰፈራችንን እያጸዳ ነው። አቮካዶ ነው ለምሳሌ። ከዚህም ራሱ ውስጥ ደንብ በልተንበታል። አሁን ሁለተኛ ያፈራ ነው። ሙዝ ራሱ ለምሳሌ አወፎች እንዳይበሉት ነው የሸፈነው፣ እንደዚህ አፍርቷል። አዲስ አበባ ውስጥ እኔ ሙዝ ሲፈራ ይፈራ ያቻላቅ እና ያው አፕል ነው። አፕልም በደንብ ነው የምናገኝበት ስራኑ ጋር ጥሩ የሆነ የሚገራርም አረንጓዴ ልማት ስራ እንዲሁም በጽዳቱ ላይ ብዙ ስራዎችን ሰርቶ አይተናል። ከዚህ በማስከተል ነው የምንሄደው አሁን ከብርሃኑ ቀጥለን ደግሞ እንደዚሁም ተሰራ አቶ አፈወርቅ የሚባል ሰውዬ አለ። እሺ በጣም መልሶ በመጠቀም ትልቅ ስራ የሚሰራ አለ እሱ ጋር እንሄዳለን ወደዛው። እንግዲህ ዛሬ በክፍለ ከተማችሁ የሚያማምሩ የጸዱ ህብረተሰቡ ብዙ ድካም እንደደከመበት የሚያሳዩ ስራዎችን እያየን ነው። እዚያ አካባቢ ደግሞ ሰው በአካባቢው ላይ ሲረማመድ ምንም አይነት ቆሻሻ በመንገድ ላይ እንዳይጥሉ የሚረዱ የተለያዩ ደስትቢን አይነት ነገሮችም ማህበረሰቡ በሩ ላይ ያስቀምጧል። ይሄ ራሱ እንደ አንድ ሞዴል የሚታይ ነው። ይህ በጣም እንግዲህ ህዝባችን ነቅተዋል። ከሚገርምሽ ያኔ አንድ ጊዜ ሳውዲ ሄጄ አንድ ነገር ጠብ ሲል አንስተው በቅርጫት በምን ያነሱ ነበር አሁን ይሄ ሰፈር ከሳውዲም ዱባይም ብትሄጂ እንደዚህ ያለ አካባቢ አታገኝም። አካባቢችን እንኳን ሳውዲ ሆነናል። ያደጉ ሀገሮች ሆነ እኛም እድገታችን እየፈጠረ መጥተዋል። ይኸው እንደምታዩ ቀርቻት እዚህ ጋር ነው። እዚህ ጋር መልሶ መጠቀሚያ ደግሞ ሌላ። አሁን እዚህ ግቢ ስንገባ ታየዋለች ሁሉ የተሟላነን ማለት ነው። ሰላም አሉ እንግዲህ አቶ አፈወርቅ ግቢ ገብተናል። በክፍለ ከተማችንም በአዲስ አበባ ደረጃ ሞዴል ናቸው ተብሎ በሙኒስ መልሶ በመጠቀም ኮንፋስ በመስራት ግቢያቸው በማስተዋብ ከግቢያቸውም አልፈው የአካባቢው ነዋሪ ሰብስበው ትምህርት በመስጠት ይሄንን እንግዲህ አሁን ከመንገድ ያየነው ቅርጫት ይህንን እንግዲህ ይጠቅማል፣ ይሄ አይጠቅም፣ በዚህ ጋር የሚጠቅመው ሃይላንዱ በተለይ ጠርሙስ፣ ብረት በተለይ አድርጉ ብለው ምክት እየሰጡ ብዙ ጊዜ በየመድረኩ እንገናኛለን። አሁን ደግሞ ዛሬ ግቢ ገብተናል። የበለጠው ነገር እሳቸው ቢያብራሩ ጥሩ። አካባቢያችን ላይ እንሰበሰባለን። ከወረዳም የጽዳት አስተዳደር በየጊዜው ይመጣሉ። በሚሰጡን መመሪያ መሰረት የጽዳት ሰራተኞች በሳምንት ሁልጊዜ ሁለት ጊዜ ይመጣሉ። ሮብ ማታ፣ ቅዳሜ ማታ ይመጣሉ። እኛ ደግሞ በየሳምንቱ ቅዳሜ እየተገናኘን አካባቢያችንን እናጸዳል። አንዳንድ ነዋሪ እንደው የአዲስ አበባን የጽዳት ሁኔታ አሁን ላይ እንዴት ያዩታል? እንዴት ይገመግሙታል? አዲስ አበባማ ምን ይነገራል? አይቴን የማናውቀው ነገር ከተማችን እኮ ልዩ ከተማ፣ የአውሮፓ ከተማ እኮ ነው የምትመስለው እና ስለዚህ አዲስ አበባ ከተማ ድንቅ ሁኔታ እየተሰራ ነው ያለው። ይህ የሚደነቅ ነገር ነው። ሰው የሰራው እንኳን አይመስልም እኮ ልዩ ነው ከተማው። ጽዳቱ፣ ውበቱ ምን ይነገራል የአዲስ አበባ ከተማ እና ይሄ ከሰው አይምሮ በላይ እና ስለዚህ በጽዳቱ ዙሪያ የአካባቢያችን ብናገር ይሻላል እንጂ ሌላውንማ እናንተ ያያችሁት ነገር ነው። እና ወጣ ብሎ ኮ ሰው ወደ አውሮፓ ወደ ሌላ ቦታ የሄደ ነው የሚመስለው። የጽዳቱ ጉዳይ ምን ይነገራል! የእርሶ ግቢ ቆንጅዬ ነው፣ ውብ ነው፣ አረንጓዴ ነው፣ በተጨማሪም ንጹህ ነው። ይሄ ተሞክሮ ደግሞ እርሶ ቤት ብቻ እንዲቀር አንፈልግም እኛ ሌሎች ይሄንን ሀሳብ ቢወስዱ ቢጠቀሙበት ብለን እናስባለን። እና ምን አይነት መልእክት አሉት ለማህበረሰቡ? ማህበረሰቡ አሁን የኔ ቤት ብቻ ጽዱ ነው ለማለት ሳይሆን አካባቢው በጣም ጽዱ ነው ይሄ ተነግሮ ሳይሆን ዛሬ ራሱ እየተነቃቃ እየሰራ ነው ያለው። ለዚህ የማይተባበር ሰው ካለ መቼም አካባቢውን እያየ መንቃት አለበት። የተሰሩ ስራዎችን የሚጣል ነገር የለም እና አሁን ሃይላንዶች እዚህ ውስጥ ነው ፌስታል እዚህ ውስጥ ነው እና እነዚህ ቆሻሻዎች እዚህ ውስጥ እና እዚህ ውስጥ ናቸው። በአይነታቸው አሁን ሽንኩርት ልጣጭ፣ ሙዝ ልጣጭ ለኮምፖስት፣ አዎ ለአትክልት የሚውሉ ናቸው እና ስለዚህ አሁን አሮጌ እቃዎች ለእነዚህ ይውላሉ። ስለዚህ እዚህ ግቢ ቆሻሻ ነው ተብሎ የሚጣል የሚወገድ ነገር የለም። ነውር ነው፣ ነውር ነው፣ አይጣል ሀጂ፣ ዛሬ እንግዲህ ሰፈራችሁ መንደራችሁ ክፍለ ከተማችሁ በተለይ ሕብረተሰቡ ትልቅ ተሳትፎ እያደረገ እንዳለ የሚያሳዩ ስራዎችን ነበር ሲያሳዩን ቆይታ ያደረኩት። እጅግ በጣም የሚማርክ መንደሮች አዲስ ከተማ ክፍለ ከተማ ነው ወይ የሚያስብሉ ሀሳቦችን ነበረ ስናነሳና መረጃ ስንሰጥ የነበረው ለተመልካቾቻችን። ከሚገርምሽ አሁን ይሄ በቀን ያየሽ አሁን ቀን ነው። ማታ ደግሞ ብትመጪ ራሱ ማታው ቀን ይመስላል። ከተማው ሌላ ሆኖ አለ እኮ፣ አዲስ ከተማ ሌላ ሆኖ አለ። ማብራት በማውጣት አካባቢው በማብራት ውብ በማድረግ አንድ ሰፈር እኮ ስትንቀሳቀሽ መርፌጣ በብል ያነሳል። ግን ይሄንን ማታ መተሽ ብትቀርጪውና ብታይልን። እሺ፣ ደስ ብሎኝ እኔም ምሽት ላይ መጥቼ ደግሞ አዲስ ከተማ የቀን ገጽታዋን አይተናል። ለተመልካቾቻችን መረጃ ሰጥተናል። ምሽት ላይ ደግሞ ምን ትመስላለች? እንዴት ነው ህብረተሰቡ እዚህ ላይ ያደረገው ተሳትፎ ምን ነበር የሚለውን ደግሞ ማታ መጥቼ የማይ ነው የሚሆነው ሀጂ። ስለዚህ በማታው ደግሞ የተወሰኑ መረጃዎችን እና ቆይታ እናደርጋለን ብዬ አስባለሁ። ለእስካሁኑ መረጃዎች ግን አመሰግናለሁ ሀጂ። በጣም እኔም አመሰግናለሁ ሀጂ። እንግዲህ የቀን ቆይታችንን አበቃንና ምሽት ደግሞ አካባቢያችንን ብታይልን፣ አጠቃላይ በዚህ ክፍለ ከተማ የቀኑም የምሽቱም ገጽታ ምን እንደሚመስል ብትቃኝልን። ባሉኝ መሰረት ከመሸመጥቻለሁ ቀን ይህን ፀሐይ ያየሽው፣ ማታ ደግሞ ብትመጪ መርፌ ጠብ ብሎ በመሬት ወጥ ያው ራሱ ይመስላል። ባልኩች መሰረት ይኸው ይመስላል። በተለይ በጽዳቱና ጽዳት ነክ ጉዳዮች ላይ እንደ ክፍለ ከተማ ምን አይነት ስራዎች ተሰሩ በዚህ ዙሪያ ላይ አስራ ሁለት ወረዳዎች አሉ። 711 ብሎኮች አሉ። እስካሁን ባደረግነው አጠቃላይ የጽዳት ንቅናቄ ከላይ ከአመራሩ ጀምሮ እስከታች የሁሉም የርሰ ክፍል በማንቀሳቀስ 554 ብሎኮችን ሞዴል ማድረግ ተችሏል። ይህ በተለያየ መንገድ በጽዳታቸው በደረቅ ቆሻሻ አያያዝ አስተዳደር ስርዓታቸው አጠቃላይ በቆሻሻ አወጋገድ ስርዓቱም ጋር ተያይዞ አካባቢዎች በተለይ ብሎኮች ውብ፣ ጽዱ፣ ማራኪ ለኑሮ ለስራ ምቹ እንዲሆኑ ከማድረግ አንጻር ህብረተሰቡን በማንቀሳቀስ ሰፊ ስራ ነው እየተሰራ ያለው። ጽዳት በአንድ ጀንበር ሰርተን የምናበቃው ስራ ካለመሆኑ ጋር ተያይዞ ከማን ምን ይጠበቃል? ማህበረሰቡ የጸዱ የለሙ ቦታዎችን በነበሩበት ከማስቀጠል አንጻር ይህ ደግሞ የሚመለከታቸው ባለድርሻ የምንላቸው ተቋማትና አካላትስ ምን ይጠበቃል? ይሄ ስራ ሲሰራ ከክፍለ ከተማ እስከ ወረዳ ከተማው እያገዘ በቅንጅት የተሰራ ስራ ነው። በዚህ ስራ ላይ የስራ አስኪያጅ ጽዳት አስተዳደር በባለቤትነት የሰላምና ጸጥታ ደንብ ማስከበር አካባቢ ጥበቃ የርእስ ተሳትፎና በጎ ፈቃድ ተቋማት፣ የፖሊስ ተቋማት፣ ሁሉም በቅንጅት የተሰራ ስራ ነው። ከዚህ አንፃር ይህንን የተሰራ ስራ ነዋሪው በባለቤትነት መጠበቅ፣ መንከባከብ፣ ቀጣይነቱን ማረጋገጥ ያስፈልጋል። የመጀመሪያው ቁም ነገር እሱ ነው። ተሰርቶ ለህዝብ አገልግሎት መዋል ስለሚገባው ይህንን ቀጣይነት ባለው መልኩ መጠበቅ፣ መንከባከብ አስፈላጊ ነው የሚሆነው። ከተቋማትም ቅድም ካልኩሽ ተቋማት አንጻር ተቋማት ይህንን ስራ በየጊዜው ክትትል የማድረግ ድጋፍ የማድረግ አሁንም የማህበረሰቡን የማስገንዘብ ስራ ተጠናክሮ ሊቀጥል የሚገባው ስራ ነው ማለት ነው። ከህብረተሰቡ አንጻር አንድ ልናነሳው የምንችለውና ቁልፍ ጉዳይ ተደርጎ የሚወሰደው ይህ ስራ አካባቢ ቢያምር ቢዋብ፣ የመጀመሪያው ተጠቃሚ እዛ አካባቢ የተዋበ አካባቢ ያለ አባወራ ቤተሰብ ነው ሊሆን የሚችለው። ስለዚህ በቆሻሻ አካባቢ ማንም መኖር አይፈልግም። በአንድ በኩል ምቹ እንዲሆን ማድረግ ይቻላል፣ በሌላ በኩል ደግሞ ይህንን ምቹ የሆነ አካባቢ ዘላቂነት ባለው መልኩ እንዲቀጥል ካስፈለገ አረንጓዴ ቦታዎችን መንከባከብ ያስፈልጋል። የለሙ ቦታዎችን መንከባከብ ያስፈልጋል። ቀለም የተቀቡ ክርብስቶኖች፣ ሌሎች የተዘረጉ የመሰረተ ልማት በተለይ እንደ መብራት፣ ካሜራ እና ሌሎች ጉዳዮችንም ጭምር ጽዳቱን ከመጠበቅ ጎን ለጎን ባለቤት ሆኖ ራሱ መጠበቅ አስፈላጊ ነው የሚሆነው። ሁለተኛ እንደነዚህ አይነት ተግባራት ያልተሰሩባቸው አካባቢዎች ደግሞ ሁሉም ኅብረተሰብ ከዚህ ልምድ ወስዶ ይህንን ስራ ማስፋት ያስፈልጋል። ይህንን ለምንድን ነው የምንለው? እንደሚታየው በጣም ጨለማ የነበሩ አካባቢዎች ናቸው አሁን ሰው በነጻነት የሚንቀሳቀስባቸው አካባቢዎች፣ ሰው አፍንጫውን ይዞ የሚያልፍባቸው አካባቢዎች ናቸው ንጹህ ውብ እየሆኑ ያሉት። ስለዚህ እንደነዚህ አይነት አካባቢዎችን ማበራከት ያስፈልጋል ማለት ነው። አምባሳደሮቻችን በተለየ መንገድ ምንም የሚከፈላቸው ነገር የለም። የበጎ ፈቃድ ስራ ቀን ልቦና ስላላቸው ነው ህዝባችን፣ የከተማችንን ህዝብ ማገልገል አለብን፣ ለልጆቻችን የተሻለች ንጹህ ከተማን ማስረከብ ማውረስ መቻል አለብን ብለው ከዚህ ጥሩ ሀሳብ በመነሳት ነው እነዚህ ሰዎች ሌት ከቀን እየሰሩ ያሉት እንጂ ሌላ ምንም የሚጠቀሙት ነገር የለም። ስለዚህ ዜግነት ግዴታቸውን ነው እየተወጡ ያሉት ማለት ነው። ሌላ ምንም አላማ የላቸውም። ስለዚህ ማህበረሰቡ ከዚህ በፊት አምባሳደሮቻችን የሚያስተላልፏቸውን መልእክቶች የሚሰጧቸውን ግንዛቤዎች ተቀብሎ መሬት እያስነካ ነው። ምክንያቱም በየብሎኮቻችን አምባሳደሮቻችን ሲሄዱ የሚሰባሰበውን ሰው ቁጥር በጣም ነው የምናየው። አምባሳደሮቻችን አሉ ሲባል ማህበረሰቡ ከጽዳቱ አንጻር ከፍተኛ የሆነ ጭምር ድጋፍ እያደረገ ያለበት ሁኔታ ስላለ ይህን ማጠናከር ነው። ህብረተሰቡ ብዙ ብርታት ብዙ እጆች እዚህ ላይ ዋጋ እንደከፈሉ በደንብ ያሳያል፣ የተሰራው ስራ እንደው። ከህብረተሰቡ ምን ይጠበቃል ይላሉ። የሚበላ ነገር በሰውነት ውስጥ ባሉ ነገር ሁሉ ተጭኖ አዲስ ከተማ ነው የሚያልፈው መጋቢነት

አብረን መስራት አለብን። እንግዲህ ሀጂ እድሜ ሳይገድቦት ለዚህ ባለኛ ቅብ ሁሉ ለከተማዬ አበርክቶ ማበርከት አለብኝ ብለው ጉልበቶትን ሳይሰስቱ እስካሁን ድረስ በዚህ ስራ ላይ ተሳትፎ እያደረጉ ነው። እኛም እጅግ አድርገን ነው የምናመሰግነው፣ እስካሁን ሲሰሩት ለቆዩት ስራ። በተጨማሪም ደግሞ እዚህ መጥተው ቀንም ምሽትም ላይ አጠቃላይ የተሰሩ ስራዎችን ለሰጡኝ መረጃ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ ነው የማመሰግነው። መልካም የስራ ጊዜ ይሆንለት። አመሰግናለሁ። የዛሬ ጽዱ አዲስ ፕሮግራማችን በአዲስ ከተማ ክፍለ ከተማ ተገኘ ተገኝቶም ደግሞ በርካታ የሆኑ ሞዴልና የጸዱ መንደሮችን እንዲሁም ደግሞ በጽዳቱ ላይ ሕብረተሰቡ ሲያደርጋቸው የነበሩ ተሳትፎችን በተለይም ደግሞ በዚህ ክፍለ ከተማ በአምባሳደርነት ተሹሞ ሕብረተሰቡን በማነቃቃት ስራ ላይ ያሉ የጽዳት አምባሳደር ምን አይነት ሚናን ተወጡ፣ ሕብረተሰቡ በዚህ ላይ የነበረው አበርክቶ ምን ይመስላል የሚለውን ቅኝት ስንቃኝ፣ በቀንም በምሽትም ክፍለ ከተማው ምን አይነት ገጽታ አለው የሚለውን እየቃኘን መረጃዎችን ወደ እናንተ ስናደርስ ቆይታ አደረግን። እንግዲህ ከዚህ ፕሮግራም በርካታ የሆነ መረጃን እንዳገኛችው እንዲሁም ደግሞ ጥሩ ተሞክሮንም እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በተለይ ውብና ጽዱ አዲስ አበባን በመፍጠር ረገድ የማህበረሰብ ተሳትፎ ከፍተኛ በመሆኑ ሁላችንም የድርሻችንን እንወጣ የዛሬ የጽዱ አዲስ ፕሮግራም መልእክታችን ነው። ፕሮግራማችንን በዚህ አበቃ። ሳምንት ሌላ ርዕሰ ጉዳይ ይዘን የምንገናኝ ነው የሚሆነው። እስካሁን ጊዜያችሁን ሰጥታችሁም ፕሮግራማችንን እየተከታተላችሁ ከእኛ ጋር ቆይታ ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ።